አክሱ ውት እንደ አፄ ቴዎድሮስ ሹሩባ የእኔ ልብ ከጃፓን አገሩ በገባ አልኩኝ አልኩኝ ትዝታዋ ናፍቆት ሲያስጨንቀኝ የእኔ ልብ ጃፓን ነው እኔ ኢትዮጵያዊ

እናመሰግናለን ብሩክ ሰለሞን በኤልኤም ሶስት ተወክሎ የጋሽ ጥላሁን ገሰሰን ሩቅ ምስራቅ ሳለሁን ነበረ የተጫወተልን የግጥሙ ደራሲ የ50 አለቃ ገዛሀኝ ደስታ ነበሩ። የዜማ ደራሲው ደግሞ ግርማይ አድጎ፣ እንዲሁም ደግሞ ቅንብሩን ሳህሌ ደጋጎ ነበሩ የሰሩት። ያው እንግዲህ ብዙዎቻችን እናስታውሰዋለን። ይሄ ታሪክ በተደጋጋሚ በተለያዩ መገናኛ ብዙሃኖች ተነግሯል። የቃኞሽ አለቃ አባል ሆነው ወደ ኮሪያ በዘመቱበት ጊዜ ጃፓንን የመጎብኘት ድል አጋጥሟቸው ነበርና በዛ ወቅት ነበር እንግዲህ በረፍት ላይ ያሉ ነበረ። ሀምሳ ለቃ ገዛኸኝ ደስታ ይወዷታል ጃፓናዊቷን። ከዛ በኋላ ወደ ኢትዮጵያ ይመጣሉ። ይህንን ግጥም ይጽፋሉ። በነገራችን ላይ ሀምሳ ለቃ ገዛኸኝ ከአርባ በላይ ግጥሞችን ለጋሽ ጥላሁን ገሰሰ ሰጥተዋቸዋል። በተለይ ደግሞ ማህበራዊ ጉዳይ ላይና እንዲሁም ሰብአዊነት ላይ ያተኮሩ ግጥሞች ነበሩ። ለዚህ ደግሞ እናመሰግናለን። እንዲ እንዲህ አድርጎ ደግሞ ብሩክ ሰለሞን ተጫውቶታል። ዳኞች እንዴት አገኙት? ተመልካቾች እኛን ጀምረው ብለዋል። ዳኞች ሲባል በጣም ቆንጆ ነበር ማለት ነው። እሺ ለነገሩ ሶስተኛው ዳኞች ማነው? አራተኛው ዳኞች እ እኮ ተመልካቾች እውነት ነው፣ ግን SMS እየላኩ አይደለም። እዚህ የተቀመጡት ተመልካቾች ስልካችሁን ለSMS መጠቀም ችላላችሁ፣ ሙሉ ስልጣን አላችሁ፣ ቀጥሉ። ዳኞች ከአስር ሺ እሺ። ብሩክ እንዴት ነህ? በመጀመሪያ የዘፈን ምርጫህን በጣም አደንቃለሁ። ይህን ዘፈን ደፍረ ራሱ መጫወትን በጣም ነው ማደንቀው ምክንያቱም በጣም ትልቅ ለውጥ ነው። ለምሳሌ ፋና ላምሮት እንደዚህ አይነት ውድድር ዘፋኞችን በቃ ማሳደግ አቅማቸው ማውጣት ነው እና በጣም ፈርቼ ነበረ እና በጣም ብዙ ጎኖቹ በጣም መልካም ናቸው። ትንንሽ ችግሮችን ላንሳ ማለት ነው። ለምሳሌ ኢንትሮ ላይ የጨመርከው ኢንትሮ በጣም የሚያሳዝን በጣም በብዙ ጊዜ ጆሮችን ውስጥ የነበረ በተለይ ትራኮቹ ፍሉት ትራኮች ምናምኖች የተጠቀሙበት አሬንጅመንቱ በጣም የሚያምር ሆኖ ስትገባ ላይ ደንግጫለሁ። ስህተት ነገር ነው የመሰለ የራሱ ና፣ የገባህበት ቶን መልክቱ ጥሩ ነው ግን ልክ ያንን የሚመስል ነው መሆን ያለበት። እንደዚህ አይነት ኢንትሮ ቁጣ ነገር የታከና የጮኸ አትሊስት ሆኖ ቢስተካከል፣ ሁለተኛ ባይገባ የሚል ሀሳብ አለኝ እንደኔ። ምክንያቱም ከሚረብሽ ባይረብሽ ይሻላል። ስለዚህ ወይ ሁለተኛ ብሪጅ ላይ ምናም ብትጠቀመው ብቻ። ደንግጭ አለኝ እኔ ገና ስሰማው። ሙዚቃው ላይ የሚሄድ ነገር አይደለም። ሁልጊዜ አሬንጅመንት ላይ ስናለብስ እኮ ያገኘ ነው ትራክ አይደለም። ብራስ መጠቀም ይቻል ነበር እዚህ ሙዚቃ ላይ ብራስ ካላስፈለገ አይጠቀምም ማለት ነው። ስለዚህ እነዚህ አይነት ጥፋቶች ባይደረጉ ሌላ የምትገባባቸው ቦታዎች በጣም ሜጀር የሆኑ በጣም ድራመሩ በተለይ ሲያግዝ ነበር፣ ሙዚቀኞቹ ሲያግዙ ነበረ ማለት ዘፈኑ በራሱ በጣም ጥሩ ነው ማለት በቃ የተጫወትከው ትልቅ ዘፈን ያመጣኸው መድፈርን በጣም አደንቃለሁ። ለምን ውድድር ማበረታታት ነው። ስለዚህ የምትገባባቸው ብዙ ቦታዎች ላይ ስትቸገር ነበረ። ይህም ደግሞ በቃ ዘፈኑ ከባድ ስለሆነ ሚዚካሊም በጣም ይፈትን ነበረ። እነዚህ እነዚህ ችግሮች ነበሩ። ሌላው ዘፈኑን የተረዳህበትና በቃ አቅምህን የመጨረሻ ድረስ ለማሳየት ፒች ትንሽ የተወሰነ ነገር ድምጽ ቢዘጋ ምናምንም ነገር ብቻ ዘፈኑን እንደምንም መወጣትም በጣም አደንቃለሁ። ሌላ እንደ ችግር ደግሞ ሌላ ጊዜ እንዳይቀጥል ምለው ቫይብራቶ የምንለው በጣም ድጋሚ ስመው በቃ መጨረሻው ላይ መዝጊያ ላይ ኮ ክር ሲነክስ ነገር አለ አይደል? እንደሱ እስኪ መስል ድረስ ጥሩ ነገር አድንቅ ያለው፣ ግን እነዚህ ስህተቶችን መታለፍ የለባቸውም። ለምን በጣም አሪፍ ነው ብዬ ሙቀት ብሰጥ ለሚቀጥለው አደጋ ውስጥ ነው የሚሆነው። ስለዚህ ዘፈኑን በጣም ጥሩ ነው የሰራኸው፣ እነዚህ ችግሮችን ግን አስተናግዷል። ዘፈኑ ግን አብዛኛውን በጣም አሪፍ ስለሆነ 9950 ሰጥቻለሁ። በጣም አሪፍ ነው። ብሩክ ሰለሞን እንግዲህ የጋሽ ጥላሁን ገሰሰን ሩቅ ምስራቅ ሳለሁ የሚለውን ዜማ ነው ይዘው የመጣኸው። ሰላምዬ ቅድም ስትናገር ነበረ ስለ አቶ ገዛኸኝን ደስታ አቶ አይደሉም አይ ቲንክ የወታደር አምሳ አለቃ ናቸው፣ ማረጋቸውን ስላላወቅኩት ነው። የድሮ የጋሽ ጥላሁን ዘፈኖች በሚሰሙ ጊዜ ግጥሙን የሰራው አምሳ አለቃ ገዛ እንደስታ የሚለው ነገር ሁሌ የተለመደ ነው። በብዙዬ ድምጽ ማለት ነው ብዙ ጊዜ የምታስተዋውቀው እሷ ነበረች እና ይሄ በጣም ለብዙ ለጋሽ ጥላሁን ብዙ ግጥሞች እንደሰጡ በዛው ለማስመር ፈልጌ ነው። በተለይ ከክቡር ዘበኛ ጋር የሰራቸውን ሙዚቃዎች ማለት ነው። ይሄን እንዲህ ካልን የመረጥከው ዜማ በጣም ልብ የሚፈልግ ነው። በቃ ጠንካራ እንዴት ነው እቺን እወጣታለሁ ዛሬ አስደምሚ ወጣለሁ የሚል ትልቅ ልቦና ይዞ ነው የሚመጣው። ለዚህ ዘፈን ማለት ነው፣ በጣም ስሜት ይፈልጋል። በጣም ማለስለስና ደግሞ ኢነርጂ የሚያስፈልግበት ጋም ኢነርጂ ያስፈልጋል። ና የመረጥከው ዜማ በጣም ቆንጆ ነው። ለውድድር ማለት እንዴት ተጫወትከው ሲባል ስሜቱን ማጋባት ላይ በጣም ደስ ብሎኛል። ጥሩ ነው። ቫሊዩ አድ ያደረግከው ነገር በጣም ጥሩ ነው። ማለት ግጥሙ አማንዬ የጮክ አልክ ያለበት ትንሽ የዜማው ስትራክቸር እና ሊያስተላልፍ የሚፈልገው ሀሳብ ለስለስ ብሎ ሊሰማ ነው የሚያስፈልገው እንጂ የሆነ በጣም ፓወርፉል የሆነ ነገር አይፈልግም እና ስጀምር እንደ በግጥም መልክ አድርገህ ያስተላለፍከው ነገር በጣም ጮኸ እና ከሚቀጥለው የዜማ ስትራክቸር ጋር እንት ባላንስ አላረገም ነው እንጂ የገጠምከው ግጥም አንተን የጻፍከው ግጥሙ በተለይ እንደ ዓፄ ቴዎድሮስ ሹሩባ የኔም ልብ ከጃፓን አገሩ በገባ የሚል በጣም እንግዲህ ምን ያክል ልቡ ጃፓን ቀርቶ እዚህ እንደመጣ በጣም ተቺ ነው የሚያሳይ ነው፣ እና ጥሩ ነገር ነው። እንትኑ ይያያዛል ሐሳቡ ባይሆን ብዬ እኔ ቅር ያለኝ ነገር ምንድን ነው? አንዳንድ ቦታ በጣም እየተጠነቀክን የዘፈንከው ግን ከቅኝ ጋር በተያያዘ የተወሰነ ችግሮች ነበሩት። በጣም ደስ ያለኝም ቦታ ደግሞ ልንገርህ፣ እንዲህ የጃፓን የዜማ ቅርጽ እንዲይዝ ያደረከውን እኔ ድምጽ ስለሌለኝ ይቅርታ ብሩኬ ይዘፍንልኝ። ምንም እንዳታስቢ ምንም እንዳታስቢ። ሁሉም ብሩኬን ድምጽ አንሰማም ዛሬ ሰማው በቀል እና እሱ ጋር እኔ ደስ ነው ያለኝ በቃ የሆነ ስሜቱ ራሱ የጃፓን አይነት የዜማ ስትራክቸር እንዲኖረው ያደረገ ፊሊንጉ በደንብ አሳይተኸዋል። ና በዚህ እድሜ ይሄንን መድረክ በዚህ ያክል ስሜትን መቆጣጠር መቻል በጣም አደንቃለሁ። ከቅኝት ጋር የተያያዘውን ነገር በጣም አስብበት፣ እንዳይደገም። በተረፈ ምርጫን አድንቅ ያለው ስሜቱን አድንቅ ያለው አማን ከሰጡ አስተያየቶች ይሄ ባላንስ ያላረገው ነገርን እኔ የምጋረዋለሁ። ና እሱን አስብበት። በተረፈ በጣም ቆንጆ ነው። 9ሺ9መቶ60 ብሩኬ፣ እንዴት ነህ ዝፈን ምናምን ሲሉኝ እኔ ያለሁለት ምናምን አትልም እንደ ሞክሼነት ለመችን ይዘፍንልኛል፣ በነገራችን ይሸፍንልኛል። እሱ በጣም ግሩም ምርጫ፣ በጣም ግሩም ፐርፎርማንስ ነው። ብሩክ፣ በጣም የሚገርም ለውጥ በቃ ከሳምንት ሳምንት የምታሳዩት ለውጥ አንተንም ጨምሮ ሁላችሁንም በጣም ደስ የሚል ደረጃ ላይ የደረሳችሁትና በጣም ደስ ይላል። እኔ በጣም ገርሞኛል፣ የእውነት ይህንን ሙዚቃ በዚህ ልክ መጫወት ማለት መድረክ ላይ በጣም ስሜት ስለሚፈልግ መረጋጋት ይፈልጋል ና አንተ ደግሞ በጣም ነርቨስ ሆነ እየሮጥክ ገብተህ እየሮጥክ ነው መዘፍነው ላ ማለት ነውና ቆመ ራሱ እየሮጥክ ነው የሚመስለው፣ እና እንዴት ዛሬ ተረጋግቶ ሊዘፍነው ነው እያልኩኝ ነበር ና በጣም ግሩም ነበረ። ጎበዝ። መጀመሪያ ባል ካረከው ነገር ልጀምር ና ይሄ ግጥም በጣም የሚገርም ስለሆነ እኔ መድገም ፈልጋለኝ። እንደ አፄ ቴዎድሮስ ሹሩባ የእኔም ልብ ከጃፓን ሀገሩ በገባ የሚለው ኖርማሊ ሙሉውን ግጥም እንድትል ፈልጋለሁኝ እና አሰማል። በማይክራፎን ቅድም ትንሽ እንደ አክሱም ሀውልት እንደ አፄ ቴዎድሮስ ሹሩባ የእኔም ልብ ከጃፓን ሀገሩ በገባ አልኩኝ። ትዝታዋ ናፍቆት ሲያስጨንቀኝ የእኔ ልብ ጃፓን ነው፣ እኔ ኢትዮጵያዊ ነኝ። በጣም ግሩም ግጥም ነው። የእውነት ለገጠመው ሰው እኛም እናመሰግናለን እኛም እናመሰግናለን። በጣም ግሩም ነው። እዚህ ጋር አማን ያነሳውን ሀሳብ እኔም ስለምጋራ በቁጣ ስሜት ብዬ ነው ራሱ ዘሴ አንዳንድ ቃል ስለ ጻፍን ነው ማነባው እና ቬሪ ሮማንቲክ ነው አይደል? ሙዚቃው በጣም ሮማንቲክ ነው ሙዚቃው ማለት ገና ሲገባ ራሱ እኮ በቃ መንፈስ የሆነ ነገር ውስጥ ነው የሚገባው፣ አይደል ገና ኢንትሮውን ስንሰማ ነፍሳችን ነው የምንስተው። ሶ እኔ በጣም ቢሆን ብዬ ማስበው መጀመሪያ ላይ ባይሆን ይህኛው የግጥም ስትራክቸር እና መሀል ላይ ስፔስ ወስደህ ኖርማሊ እንደዚህ በግጥም ቫሊዩ አድ መደረግ ሲፈልግ ብዙ ኤክስፒሪያንስ ሪኮርዲንጎችን ሰምተህ ይሆናል። ሰማ አለፈ ሲሆር እና መሀል መሀል ላይ ነው ይመጡት አይደለም ዝሪ ዝሪ ዝንዛጋ የሚሆኑበት ምክንያት ማለት ነው እና አንተ ራስህ ኦልሬዲ ሙድ ውስጥ ትገባለህ የዘፈኑን ስሜት ትላበሳለህ። ከዛ በኋላ ይሄንን ግጥም እንደ ቅድም እንዳነበንብከው ቢባል አይመጣልህም። ኦልሬዲ በሙዚቃው በዜማው ስትራክቸር ስሜት ውስጥ ነው የምትለው። ይሲ ሶ ምንም ይፈርት ሳትፈልግ እንዴት ላንብበው ምናምን ሳትል ራሱ ጋይድ ያደርግህ ነበር። ና ቦታው መጀመሪያ ላይ ባይሆን በጣም ግሩም ነበረ። ከዛ መጀመሪያ ላይ ይሁን፣ እሺ ግድ የለም፣ ያንተ ምርጫ ስለሆነ ከዛ ያልክበት መንገድ በጣም ቁጣ ይሄ ኢትዮጵያዊ ጀግንነቱ አጼ ቴድሮስ ምናምን የሚለው ወሰደ መሰለኝ፣ እየተቆጣህ ምናምን ነው የሚመስለው። እና ስታስብ እንደዚህ አይነት ነገር ከሙዚቃው ዋናው ሙዚቃ ውስጥ ካለው ስሜት ጋራ አብሮ የተዋሃደ እንዲሆን ማሰብ ይኖርብሃል። ከዛ ደግሞ እዚህ ሙዚቃ ሌላ በጣም ከባዱ ነገር የዜማ ሀረጋት የሚነሱበት ቦታ እንደለመድ ነው ስትሮንግ ቢት ላይ ወይ ደግሞ አንድና ሶስት ላይ እንደ ባለሙያ ቴክኒካል ነገር እያወራ ስለሆነ ይቅርታ አይደለም። የሚነሱት ዊክ ቢትሎች ላይ ማለት ነው ወይ ሁለት ላይ አራት ላይ እንደዚህ። እና አይመችም ለእኛ ኢትዮጵያውያን ለለመድ ነው የዜማ ቅርጽና የሪትም ስትራክቸር የተመቸ አይደለም አገባቡ። ና እሱን በደንብ በጥንቃቄ ነው ስትል የነበረው ና ከባንዶቹ ጋር ከድራመሩ ጋር ምንም አይ ኮንታክት የነበረው ነገር እሱን ለመጠበቅ እንደነበር ና ጥሩ ነው መሆኑ እኮ ጥሩ ነው መጠበቅ ነበረብህ። ባይሆን ኖሮ በደንብ ነበረ የሚበላሸው። ና እርስ ሪትም ላይ የነበረው ጥንቃቄ፣ እሱም በጣም የሚደነቅ ነገር ነው። ከዛ ግን በጣም ስጠብቅ የነበረው ማለት በብልጠት ብትዘፍን ኖሮ በጣም ከዚህ በላይ በቃ ቆሞ የሚጨበጨብልህ ሁኔታ የሚኖረው ይሄ የጃፓን ና የኢትዮጵያ ሚዚክ በቅኝት ይገናኛሉ ፔንታቶኒክ ላይ ሜጀር ትዝታ ሜጀር ምናምን ልለው ነገር ላይ እና ሚውዚካል ስኬሉ ስለሚገናኝ ይሄ ራሱ አሬንጅመንቱ ሲሰራ የኢትዮጵያ ና የጃፓን ፊሊንግ እንዲኖረው ተደርጎ ነው የተሰራው፣ አይደለ መጀመሪያ ላይ አሁን የሚመጣው ኢንትሮን ስትሰማው ምናምን እና ዘፈኑ ባይኖር የጃፓን ሙዚቃ ነው ይመስለው። ግን አት ሴም ታይም ደግሞ ኢትዮፒክ የሆነ ፊሊንግ አለው። ሶ ግጥም ውስጥ ያላስተዋልከው ነገር ብታስተውለው ኖሮ በማዜም ውስጥ ገልጸው ነበር ብዬ ማሰበው ነገር የተመረጡ ቃላቶች አሉ። የጃፓን ፊሊንግ ሲዜሙ የጃፓን ፊሊንግ እንዲኖራቸው ተደርጎ ያ ማለት ምን መስለ ለምሳሌ ከየት ይመጣል ልኳ ሚል ቃል አለ አደለ፣ አረጋለ ከዛ መልኳ፣ ናፍቆቷን፣ ዮኮሀማ ሚሉ ቃላቶች አሉ አደለ። እነዚህ ሲዜሙ ኳ የሚለው ቃል እሱ እንዴት እንደሚለ አይታህል አደለ። የጃፓኖች የአዝያዝያም ስልት የጃፓኖችን የአዝያዝያም ስልት ስሰማ እንደዚህ አይነት ቃላቶች የሚመስሉ የኛ እንደዚህ ኳ፣ ሟ፣ ናፍቆቷ ምናምን እንዳለ እና ዮኮሃማ ምናምን ዩሲ ቃላቶቹ ራሱ ተመርጠው የገቡ ናቸው። እንደው በቃ ቤት ስለሚመጡ ምናምን ሳይሆን ያስታውቃል። ዩሲ እ እነሱ ጋራ ሞር ጃፓኒዝ የሆነ ፊሊንግ እንዲመጣ ማድረግ ትችል ነበር ማለት ነው። እኔ እነሱ እነሱ ነበር በጣም ስጠብቅ የነበረው። ከዛ ዮኮሃማ ነው ዮከሃማ ነው ኮኖ ካን ከነ ከነ ኮነ ዮከ ሃማ ሳይሆን ዮኮ ሃማ አይደለም። አዎ ዮኮ ሃማ ነው። ስለዚህ እንሰማለን እኮ እያንዳንዱን ቃላት አይደል። ይቅርታ ደግሞ አይጠየቅም፣ እሺ ነው የሚባለው። ይቅርታ ካለ እኮ ማሩኝ አይነት ነገር ነው፣ እንደዛ አደለም። ኤኒዌይስ ብዙ አወራሁኝ፣ ግን ያው እንድታስብባቸው ስለፈለግኩኝ ነው። ሌላው ነገር ከቅኝት ጋር ከምናምን ጋር የተያዘው ነገር ብዙ ስለተባለ ይቅር እንዳልደጋግመው እና፣ ግን በጣም ደስ ስላለኝ ነው፣ ፐርፎርማንስ። እነዚህ ደግሞ ቢጨምሩ፣ ቅመም ሆነው በጣም ከፍ ያደርገዋል ብዬ ስላሰብኩኝ 9950